ሻሸ ሻሸ፣ ደና የታረፈዳችሁ፣ ደህና ናችሁ? ደህና ናችሁ። ማን ነው? አረ እኔ እኔ አንተ ገበለቻ ደምን፣ ምን ምን እግር ጣር በደች እኔማ፣ ሁኔታ ቢያሳስበኝ ነው። እን አጨቃቅንሽ ምን ወይ ምን ምን? አንቺ አሁን ግርህን እንኳን ምን

ሰላንቻ አሁን እንደዚህም ብዬ ሳወጣ ሳወርድ

ለጎን ማኑ እኮ አታውቀውም ወይ? በሬ መንደር ያለ ይሁን ይሁን፣ ተው ወዲያ የእሱን አሳልቶ አርሶት ወበዝ ነው። እሱስ ወበዝ ነው። ያው መቼም አንተ ወበዝ ገበሬ የሆነ አንተ ያለካው ሁሉ እንዴው እንዲያ ይሞላ አይመስልህም፣ እንጂ ወበዝ ነው፣ ወበዝ ነው እሱስ። እና ሻሽ እንዴት ነው ትንቅኛለሽ ሆነኝ

የሆነ ሆኖ መቼም እንግዲህ አንድ ዜ ሆኗል። ይሄ ማነው ያልሽው? እሱንም እንግዲህ መሬትሽን ተቀበይና እኔ ዘሩንም ብትይ ምጎልምልሽ እኔ ተኔ ጥንቅር ብሎ ማይቀርሻሽ ምን ሆነሻል?

አሁን እንደው ጤፍም ሆነች እንደ ማሽላም ሆነች ገብስም ሆነች ባቄላም ሆነች አውድማ አመጣሽ። ባህያጭ ነሽ እኮ መምጣት ብቻ ነው እኮ አታሳፍር። በዚህ በኩልም መንታ እቺ ነው ነው ሁላ እንደነገርኩሽ አድርጊ። እርሻሽንም ቢሆን እኔ ማርሰልሽ፣ ቤትም እንዲሁ አንዳንድ አንድ ስራም ታለ እንጨትም የሚፈላልት ተሆነ እን ያለው በእኛ ነግራለሁ። ያንተ ነገር መቸም ዝም ብለ እኮ ነው። እኔ እንደዚህ አይደለው ሲፈጥረኝ እስቲ አንተ ዳኛቸው እንዴ በቃ እንዴ እንዴ ከዛች ሰትዩ ወዲ እንዴ ሴት ለሄደበት አልሄድ እንደው ዳርቻ ይሆን በቃ ብቻ። እሱ ነገርማ ተከርኑ ይብሰል እንጂ ምን ዋጋ ነው ብለ ነው። ምን ነው ተከርኑ ይብሰል የምትል ምን ከዛ በኋላ ምን እሰ ብዙ ጊዜ ሆነ እኮ አይ አልሆነም። እሱ ነገር አልሆነም። ሴት የሚባል ነገር ሳይ ነብር እንዳይ ይዲ ኩል አርጉኝላ። አንተ እንደው ያለ ግዱ ግዱን እንደው ዝም ብዬ እቀመጣለሁ ማትል ከሆነ ደግሞ እንዴት ነው? ቅጥ ልቆ አይደረኛል ብለ ነው በዚህ ሰዓት። እንደውም ዝም በል እኔ ነኝ። እንደውም ማጭል አምጥቼ ነው ማጋባ። ይሙት አባቴ ሙት፣ ዝም ብለ እኔ ነኝ ማጋባ አልኩ። ማን አንተን ለኔ የምታጭልኝ? ቤት ነው አሳሳቅ እርሴ ለንግቷል። ምን ነው እኔ የማላጭልህ? መጀመሪያ መች ለራሱ ወንክ አሽብ፣ ደግሞ እኔ ሌላ አንተ ሌላ። አሁን ይህንን አሁን አንተ አላገባህም እና አንተ አላጭህም እና ለእኔ አታጭም ይባላል። በውሃ መንገሩ ቢሆን እንደ በገበያ መንገሩ ቢሆን ዝም ብለህ ልቤ ከጀላት ቀልቤ ወደዳት ንገር እንዲህ ስለ ደግሞ አንዷን ባለ ትዳር እንትን ብላ እንዳታታለን ከሀገሩ ጋር ያንዷን ያንዱን ሚስት ደግሞ ዝም ብለህ እና ቤተ ጅላትንም እንደው ቀል ብርፍ ያለባትን ነው እንዳለ መንደራችን ሸጋ ሸጋ ሴት ነው ያለው። ይሙት ዝም ብላ አንዷን አምጣት እና ይሙት ምን መልኩ ቢያመር ያውን ቤቴ ትዳር የምትል ስትሆን ነው እንጂ። እና ሳይታይ ነው ቤቴ ቤቴ የምትል ቢገኝም እኔስ ቢሆን ጣልቼ ነው እንግዲያ የእኔ ትናንሽ ወይ ዛሬ በፋሲካውም በዓመት ባሉም በምኑም አረጫቸውን እያያዙ በጋቸውን እያቆሙ ቤተሰብ ሲጠሩ እኔ አንገቴ እንደ ፍቼ እንደ ጅል ጅልና እንደማይሰራ ሰው ሙሉ ወድጄ መሰለህ? እና ቢሆን ምን አንተ አንተን ፋንታ ማለት ነው። የእግዚአብሔር ፋንታ ደግሞ ለእግዚአብሔር መስጠት ነው። አንተ ምን የታየውና የታይታችሁ ምኑን አየው?

እንዴው መቼም ሰፋ አድርገን ነበር ምን ጨዋወት። እንዴው አሁን ጉዳይ ገጥማ፣ ኧረ እኔስ እንዴው ያሳሰበኝ። ባይሆን እንዴው ጠጋ ብለሽ አጫውሽኝ ታለ ሞልቶኛል

ምንድን ነው አንተ? ወልን እኮ ጣፍ ነኝ። እንደው ነገር በዙም አላውቅም። ስጋ ተዘምዷለች? ምን በእናት ነው ባባት ነው ምትገኝ? አ አራ ጎ ጎረቤት መቼ ያው እህት ነው እንጂ ጎረቤት። አዎ በዚህ በሚለው ነው ብቻዋን እንጂ መቼም አንጀቴ ስትፈለው አሳዝናኝ ነው እንጂ ኋላ ብትጎዳ ጣጣቱ ለኛ አይደለም ወይ? አዎ

ስብሰባ ነበረኝ። እዚያ አለህ።

አዛኝሽ እንዴው ሲያቶ ጉዳይ ላይ ለምን እንደው ደና ነው ፈቃድ ምንድነው ዛሬ እንዲህ ያለ ንግግር? ምን ሰማውትን ሰምቼ ነው እንጂ፣ እናቴ ምን ያሰማሽ? ደሞ ምን ሰማ አጆው እንደው ማጆ ማለት ምን ይችላል እንጂ አጆው እንጂ እናቴ ምን አጆሽ ሰማሽ? ምን ዋ የኛው ከዚህ ያረቀው ምን እንዴት ነው ፈቃቀድሽ? አይል እዚህ መንደሩ ሰውዬው ሁሉ የኛው ማን ነው ደሞ የኛው ማለት በላቸውና፣ አራ ላይ ፈቃቀደኝ እንጂ ሸጋ ነው እንጂ ምን እንደሚፈቅደኝ አራ እንዴ አራ

ገብቤ ውጄ ጓ ሳገኘው ጊዜ ደንግጬ፣ ምን ሆነ ብለሽ ነው? እና የት ሄደሽ ነው? እዚህ ጉዳይ የነበረኝ ውጄ ነው። ምን አንድ መንደራችን እዚህ ላይ ያስሸጋ ነው። እናቴ እዚህ ኧረ ዝም እስኪ፣ እንዲያው አንዱን አንዱን ላውጋት ብዬ እንዲያው ንፋሱ የሚወራው ነገርም ደህና የማይልልህስ እስኪ እንዲያው ሁሉንም መሄድ አይከፈን ብዬ ይኸውልህ ልጠይቅ ብዬ መሄድ ወጋ ነገር አለ። ሰው ግን እንዲያው ቤቱ

እንደ ነገሩን

አንቺ ደህና ነህ ደህና ነኝ ደህና ነሽ ደህና ነኝ እንደምን ነህ ደህና ነሽ ደህና ነኝ አንተ ግመኛ አለ መንደርሽን መንገድ ያዘወተራት ምን ኧረ መንገዷች ደህና ናት ደረቅ ያለች ናት እውነት ነው ነው ተሻሸ ተሻሸ ቤት ናት ምን

ደርበጥ ደርበጥ የሚያደርጋት ነው እንዴ? እንደዚህ ደርበጥ ደርበጥ የሚያደርጋት ነው። እኔን እንትን ይኸውልህ በ በእንጨትም አንነካሽ እንደው መቼም ነፍስ

አሸብር እንደምን ደህና ነህ? እንደምን ነህ? ደህና ነህ? ደህና ነህ? አንተ አይቼህ አላውቅም። ስራው ስራው ስራው ሙት ራው ወደ ትዕይርክ ነው። እኔማ እዚህ ቆይቼ አሁን እ ደህና ነህ? አንተስ ነው ወደ መስኩ ወደ ወደ መስኩና

ፊቱ ላኮጠ ቆዋል። የሆነ ነገር ማስቦ ነው እንጂ ዋ አላንቀሳቀሰኝ ያልኩ ወጥሮ እኩን ያዝ። ታባቱ ሸወርኩት። ምንጊዜም ምንጊዜም አሁን አይከተለኝም። ዋ አፈር በበላ ሱ